ጠናስትልኝ ክብራትና ክብራትን የዩቲዩብ ቻናል ቤተሰቦች የሳቱን አጫጭር መረጃዎች ይዤ ቀርበ ያለው እስከ ፍጻሜ አብራችሁን ቆዩ። በዚህ ሰዓት የመረጃ ጊዜ የማስደምጣችሁ መረጃ በቀዳሚነት በኢትዮጵያ ውስጥ አነጋጋሪ ህግ መጽደቁ ተሰማ። ጸድቆ በህዝብ ተወካዮች ምክር ቤት የወጣው አዲሱ ህግ ከዚህ በኋላ መንገድ ላይ የላስቲኮችን ይዞ መገኘት እንደሚያስቀጣ የገለጸ ሲሆን ፌስታሎችን ይዞ በመንገድ ላይ እየተገኘ ከ2000 እስከ 5000 የኢትዮጵያ ብር ቅጣት እንደሚጣልበት ተነግሯል። ይህንንም ቅጣት የሚጥለውን ህግ ተከትሎ በህዝብ ተወካዮች ምክር ቤት የተለያዩ ጥያቄዎች ተነስተውበታል። ጉዳዩን በተመለከተ የማስደምጣችሁ ዘገባ ይኖራል። በሌላ በኩል ደግሞ ክቡራን አድማጮች እንዲሁም የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን ዩክሬን በቅርቡ ለፈጸመችው ጥቃት ከባድ አውዳሚ ጥቃት ለመፈጸም እየተዘጋጁ መሆኑ የተገለጸ ሲሆን ትራምፕም ምሽቱን ከፑቲን ጋር በስልክ ከተነጋገሩ በኋላ ዩክሬን ከባድ ቅጣት ይጠብቃታል ሲሉ ተናግረዋል። ጉዳዩን በተመለከተ በዝርዝር የምታደምጡት መረጃ ይኖራል። በሌላ በኩል የግብረ ሰዶም ወንጀል የፈጸመው ግለሰብ ከሁለት ዓመታት ፍለጋ በኋላ ፖሊስ በቁጥጥር ስር እንዳዋለው ተነግሯል። ይህ ግለሰብ በአንድ ህጻን ላይ የግብረ ሰዶም ወንጀል ለመፈጸም ሙከራ አድርጓል፣ የተባለ ሲሆን ይህም ጉዳይ በፍርድ ቤት ታይቶ ተፈርዶበታል። ፍርድ ቤት ውስጥ በጉዳዩ ዙሪያ ምን ፍርድ አስተላለፈ የሚለውን የማስደመጣችሁ ነው የሚሆነው። እስከ ፍጻሜው ቆዩ። እነዚህ ያስተዋወቅኳችሁና ሌሎችም በርከት ያሉ መረጃዎችን ታደምጣላችሁ። አብረን እንከታተለው። በቅድሚያም አዲስ ህግ መጽደቁ ተነገረ። ለእንጀራና ለዳቦ እንዲሁም ለተለያዩ የሸቀጥ እቃዎች መጠቅለያነት የሚውለውን የአንድ ብሩን ላስቲክ ይዞ መገኘት ከሁለት ሺህ እስከ አምስት ሺህ ብር እንደሚያስቀጣ ተገለጸ። አዋጁም መጽደቁ ነው የተነገረው። ማንኛውም ሰው አንድ ጊዜ ብቻ ጥቅም ላይ የሚውል የላስቲክ ከረጢት ይዞ ከተገኘ ከሁለት ሺህ እስከ አምስት ሺህ ብር የሚያስቀጣው አዋጅ በኢትዮጵያ የህዝብ ተወካዮች ምክር ቤት የጸደቀ ሲሆን በአንዳንድ የምክር ቤቱ አባ አባላትም ዜጎችን በማያውቁት ጉዳይ ለቅጣት የሚዳርግ ነው የሚል ከፍተኛ ትችት እንደተሰነዘረበትም ተመልክቷል። በኢትዮጵያ የህዝብ ተወካዮች ምክር ቤት በትናንትና ውለት ያጸደቀው የደረቅ ቆሻሻ አያያዝና አወጋገድ አዋጅ ላይ ማንኛውም ሰው አንድ ጊዜ ብቻ ጥቅም ላይ የሚውልን የፕላስቲክ ፌስታል ይዞ ከተገኘ ከ2000 እስከ 5000 ብር እንዲቀጣ አዋጁ ይደነግጋል። እነዚህም ፌስታሎች ያመረተ ወይም ወደ ሀገር ውስጥ ያስገባ ለገበያ ያቀረበ ወይም የሸጠም ለንግድ ዓላማ ያከማቸው ወይም ይዞ የተገኘ ከ50 ሺህ ብር የማያንስና ከ200 ሺህ ብር በማይበልጥ የገንዘብ መቀጮና ከአምስት ዓመት በማይበልጥ ጽኑ ስርዓት እንዲቀጣ አዲሱ አዋጅ ይደነግጋል ተብሏል። የውሃ መስኖ ቆላማ አካባቢዎችና ልማት ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ የሆኑት ዶክተር አወቀ ሐምዛይ የአዋጁን ይዘት በንባብ ካቀረቡ በኋላ የምክር ቤቱ አባላት በአዋጁ ላይ ጥያቄ አቅርበው እንደነበር ተዘግ የምክር ቤት አባል የሆኑት ዶክተር አለሙ ጎንፋ እንደተናገሩት ህዝባችን በላስቲክ እቃ ይዞ ወደ ቤቱ ከገባ ይጣለው ወይስ መልሶ ለአካባቢ ጥበቃ ያስረክበው የሚል ጥያቄም አንስተዋል። አክለውም የምናመርተው የላስቲክ ውጤት ዳግም እንድንጠቀመው የሚያደርግ ቢሆን አይሻልም ወይ በሚል የጠየቁ ሲሆን፣ ምክንያቱም እቃ የገዛውበትን ላስቲክ አስር ጊዜ የምጠቀምበት ፕላስቲክ አንድ ጊዜ ብቻም ተጠቅሞ ተጠቀማ። ማለት ተገቢ አይደለም። አዋጁ ፕላስቲኩን ከተጠቀምኩበት ወዲያም የት ማስቀመጥ እንዳለብኝም አላስቀመጠም ብለዋል። አዋጁ ይዞ የተገኘ እንዲቀጣ ይደነግጋል። ህዝባችን የዚህ ግንዛቤ ይኖረዋል ወይም የትኛው ፕላስቲክ እንደሆነ የመለየት ግንዛቤስ አለ ወይ ሲሉ ጠይቀዋል። ሌላ አንድ የምክር ቤት አባል በበኩላቸው ማንኛውም ሰው ፕላስቲክ ይዞ ከተገኘ ከ2 እስከ አምስት ሺህ ብር እንዲቀጣ ይደነግጋል። ይህ ከኛ ነባራዊ ሁኔታ ጋር እንዴት ታየም? በተለይም ደግሞ ዝቅተኛ ገቢ ያለው የማህበረሰብ ክፍል ሊጠቀመው ስለሚችል ጫና አይፈጥርም ወይ ሲሉ ጠይቀዋል። ለጥያቄዎቹ ምላሽ የሰጡት የውሃ መስኖ፣ ቆላማ አካባቢ ልማት ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ የሆኑት ዶክተር አወቀ ሐምዛይም ለአንድ ጊዜ ብቻ አገልግሎ አገልግሎት ላይ የሚውሉ ፌስታሎችም ዝቅተኛው የማህበረሰብ ክፍልም ስለሚጠቀማቸው ቅጣቱ ያን ግንዛቤ ውስጥ ያስገባ ነው ሲሉ መልሰዋል። እንደ ምሳሌ ብንወስድ አንድ ሽማግሌ የሁለት ብር ዳቦ ወይም የአስር ብር ስኳር ገዝተው ሲሄዱ አምስት ሺህ ብር ክፈሉ ቢባሉ ላይኖራቸው ስለሚችል ቅጣቱ ከአምስት ሺህ ወደ ሁለት ሺህ ዝቅ እንዲል ተደርጓል። ይህም የህብረተሰቡን የመክፈል አቅም ከግንዛቤ ያስገባ ነው ሲሉ ለምክር ቤቱ አስረድተዋል። የላስቲክ ከረጢቶች ከቅጣት በላይ ሀገርን የሚጎዱ ናቸው፣ እስከ መቶ ዓመት ድረስም አይበሰብሱም ያሉት ምክትል ሰብሳቢው፣ እዚህ አንጻር ስናየው ቅጣቱ 2030 ቢሆን ሀገርን ለማትረፍ የተወሰደ እርምጃ ነው ሲሉ ለምክር ቤቱ ተናግረዋል። ለህዝቡ ግንዛቤ ለመስጠት ከዛሬ ጀምሮ የግንዛቤ ማስጨበጫ መድረክ በተለያየ አካባቢ ይካሄዳል ሲሉ ዶክተር አወቀ ሀምዛዬ ተናግረዋል። አዋጁ የላስቲክ ጫማዎችን፣ የውሃ ኮዳዎችንና ወፍራም የፕላስቲክ ውጤቶችን አይጨምርም ተብሏል። አዋጁ ማንኛውም ሰው ከመኖሪያ ቤቱ ድንበር አንስቶ ከ20 ሜትር በላይ አካባቢውን የማጽዳት ግዴታ ያስቀምጣል። አዋጁ በነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ በመላው ሀገሪቱ ተፈጻሚ ይሆናልም ተብሏል። መረጃው የሸገር ራዲዮ ነው። በሌላ ዜና ከሰሞኑ ዩክሬን በወሰደችባቸው ድንገተኛና ከዓመት ከስምንት ወር በላይ ከፍተኛ ዝግጅት ተደርጎበታል በተባለው ጥቃት ከፍተኛ ብስጭት ውስጥ የገቡት የሩሲያው ፕሬዝደንት ቭላድሚር ቭላድሚሮቪች ፑቲን በዩክሬን ላይ እጅግ ከባድ የሆነ የመልሶ ማጥቃት እርምጃ ለመውሰድ መዘጋጀታቸው ተሰምቷል። መገናኛ ብዙሃን እንደዘገቡት ከሆነ ሩሲያ በዩክሬን ላይ ከባድ አጸፋውም እጅግ ብርቱ ምት ያሳርፋል የተባለለትን ጥቃት ለመፈጸም በእጅጉ እየተዘጋጀች እንደሆነ አመልክቷል። ይህንን ተከትሎ ሊወሰድ የሚችለው እርምጃ አውዳሚ ሊሆን ይችላል በማለት የሰጋችው ዩክሬን፣ በተለይም ደግሞ አውሮፓውያንም አሜሪካ ፑቲንን እንዲያናግሩላቸው እየጠየቁ ይገኛሉ። የዩክሬንን ጥያቄ ተከትሎ የአሜሪካው ፕሬዚደንት ዶናልድ ትራምፕ የሩሲያው አቻቸው ቭላድሚር ፑቲንን በስልክ ማነጋገራቸው ተነግሯል። ትራምፕ ዛሬ ሌሊቱን በጽሑፋቸው እንዳሰፈሩት ከሆነ በተለይም ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ያደረግኩት የስልክ ጥሪ ነበረ። በስልክ ተነጋግረናል። ወደ አፋጣኝ ሰላም የሚያመጣ ነገር ግን የለም ብለዋል። ከፑቲን ጋር ስናወራ እንደነገረኝ ፑቲን በቅርቡ ዩክሬን ላደረሰችው ጥቃት ከባድ የሆነ አውዳሚ ምላሽ እንደሚሰጥ አጥብቆ ፑቲን ነግሮኛል ብለዋል ትራምፕ። ስለዚህም ዩክሬን በፑቲን አማካኝነት ከፍተኛ እርምጃ ሊወሰድባት እንደሚችል ትራምፕ አረጋግጠዋል የሩሲያው ፕሬዝደንት ቭላዲሚር ፑቲንም ከዩክሬን ጋር የሚደረግ ድርድር ከዚህ በኋላ እንደሌለ ገልጸዋል የሽብር ጥቃት እንዲፈጸም ከሚያዙ ጋር የሰላም ንግግር ማካሄድ ከዚህ በኋላ ምንም ትርጉም የለውም ብለዋል ፑቲን ከከፍተኛ ባለስልጣኖቻቸው ጋር በቴሌቪዥን በተላለፈው ውይይታቸው ላይ እንደተናገሩት ከሆነ የዩክሬን መንግስት ሰላም የሚፈልግ አይደለም፣ ስለዚህም መወገድ አለበት ማለታቸውን ሮይተርስ ዘግቧል። በተለይም ሩሲያ ውስጥ በቅርብ ቀናት ሰባት ሰዎች የተገደሉበትና 115 ሰዎች የቆሰሉበት በድልድይ ላይ የተፈጸመ የተባለው ጥቃትም የጠቀሱት ፑቲን ከእነርሱ ጋር ስለምን ድርድር ነው የምነጋገረው? ከዚህ በኋላ አክትሟል። ዩክሬን ከባድ እርምጃ ይወሰድባታል ብሏል። ፑቲን የሩሲያ መርማሪዎች እንደተናገሩት ከሆነ ባሳለፍነው ቅዳሜ ዩክሬን በክራሚያ ድልድይ ላይ ከፍተኛ የሆነ ፈንጂ አፈንድታለች ይህ የሆነውም የሰኞ የቱርክ የሰላም ንግግር ከመካሄዱ አንድ ቀን በፊት ነው የክራሚያው ድልድይ ጥቃትና ሌላው በኩርስክ ደረሰ ያሉት ጥቃት ሰላማዊ ሰዎች ላይ ያነጣጠረ የዩክሬን መንግስት ወደ አሸባሪ ድርጅት መቀየሩን የሚያስረዳ ነው በማለት የገለጹ ሲሆን አሸባሪዎች ተባባሪ እየሆኑ መምጣታቸውን የሚመሰክር ነው ሲሉ ከሰው በፍጹም ከዚህ በኋላ ከዩክሬን ጋር የሚደረግ ድርድር ይኖራል ብላችሁ እንዳታስቡ ብለዋል። በሌላ ዜና በግብረ ሰዶም ወንጀል በሌለበት የ15 ዓመት እስራት የተፈረደበትን ተከሳሽ ተከታትሎ ለማረሚያ ቤት ማስረከቡን የየካ ክፍለ ከተማ ፖሊስ መምሪያ አስታወቀ። ተከሳሹ የአስገድዶ መድፈር ወንጀል የፈጸመው ታህሳስ 3 ቀን 2014 ዓ ም በቀኑ ክፍለ ጊዜም በየካ ክፍለ ከተማ ወረዳ 12 ከሚገኝ ጫካ ውስጥ ነው ተብሏል። የግል ተበዳይ የሆነው ሕፃን ብቻውን ወደ ጸጉር ቤት ሲሄድ ተስፋ በቀለ የተባለ ተከሳሽ በኃይል ጎትቶ ወደ ጫካ ውስጥ በመውሰድ ጥቃት ሊፈጽምበት ሲል ህፃኑ ባሰማው ጩኸት የአካባቢው ህብረተሰብ ተሰባስቦም ልጁን ከጥቃት በማዳኑ ወዲያውኑ ለፖሊስ ጥቆማ ሰጥቷል ተብሏል። ፖሊስ ጥቆማ ከደረሰው በኋላ አስፈላጊው መረጃዎችን በማሰባሰብ በተከሳሽ ተስፋ በቀለ ላይ የአቃቢ ህግ ክስ እንዲመሰረትበት መደረጉን የካ ክፍለ ከተማ ፖሊስ መምሪያ ገልጧል። ተከሳሽ ዋስትና ተፈቅዶለት በቀጠሮ ቀን ያልተገኘ ሲሆን ጉዳ ዳዩን የተከታተለው የፌዴራሉ የመጀመሪያ ደረጃ ፍርድ ቤት የየካ ምድብ ሰባተኛ ወንጀል ችሎት በበቂ ማስረጃ ካረጋገጠ በኋላ ግንቦት 3 ቀን 2014 ዓ ም በዋለው ችሎት በሌለበት 15 ዓመት ከአንድ ወር ጽኑ እስራት እንዲቀጣም ውሳኔ አስተላልፎበታል ተብሏል። ተከሳሹ ተይዞ ቅጣቱ ተግባራዊ እንዲሆን ፍርድ ቤቱ ትዕዛዝ ከሰጠ በኋላ ፖሊስ ብርቱ ጥረት በማድረግ በቁጥጥር ስር በመዋል ለማረሚያ ቤት እንዳስረከበው ፖሊስ መምሪያው ጠቅሷል። በተለያዩ ወንጀሎች የተከሰሱ አካላት ዋስትና ተፈቅዶላቸው ጉዳያቸውን ውጭ ሆነው እንዲከታተሉ ሲደረግ የዋስትና መብታቸውን ተጠቅመው የፍርድ ቤት ቀጠሯቸውን በማክበር የቅጣት ማቅለያ በማቅረብ መከራከርና ለሕግ ተገዢ መሆን እንደሚገባቸው የአዲስ አበባ ፖሊስ ጠቅላይ መምሪያ ማሳሰቡም ገልጿል። በመጨረሻም ከ13133 ሰራተኞች የትምህርት ማስረጃዎች መካከል 215 ማስረጃዎች ሐሰተኛ መሆናቸው መረጋገጡ ተዘገበ። በፌዴራል ተቋማት ከሚያገለግሉ 13133 ሰራተኞች መካከል የትምህርት ማስረጃዎቻቸው 215 ማስረጃዎች ሐሰተኛ መሆናቸው መረጋገጡን የኢፌድሪ ትምህርትና ስልጠና ባለስልጣን አስታውቋል። ባለስልጣኑ አሰራሩን ወደ ዲጂታል ስርዓት በመለወጥ የትምህርት ማስረጃዎችን የ ማጣራት ስራ እየሰራ እንደሚገኝ ገልጿል። በኢትዮጵያ ውስጥ የሚገኙ ከፍተኛ የትምህርት ተቋማት የተማሩትን ጨምሮ የውጭ ሀገራት ማስረጃ ለሚያቀርቡ ሰዎችም የአቻ ግመታ ስራ እንደሚሰራ አስታውቋል። ይህም የአቻ ግመታ የምስክር ወረቀት ከውጭ ሀገር የተገኘ ትምህርትና ስልጠና ማስረጃም በኢትዮጵያ ብቃት ማረጋገጫ ማዕከል አውድ ተቃኝቶ አቻ ደረጃ የሚገልጽ በባለስልጣኑ ትምህርት ማስረጃ ባለቤትነት የሚሰጥ ሰነድ መሆኑም ተመልክቷል። የባለስልጣኑ የተቋማት ቁጥጥር ምክትል ዋና ዳይሬክተር ቢኒያም ኤሮም በፌዴራል ደረጃ የሚሰሩና የግል ከፍተኛ የትምህርት ተቋማት የትምህርት ማስረጃ ያላቸው 22776 ሰራተኞችን መረጃ አጣርቶ ከግማሽ በላይ የሚሆኑት መስፈርቱን ያላሟሉ ማለትም የመቁረጫ ነጥብ የሌላቸው የተገቢው የትምህርት ጊዜ ጊዜም ትምህርታቸውን ያላጠናቀቁና ሌሎችም ጉድለቶች የተገኙባቸው ናቸው ብለዋል። በሌላ በኩል መደበኛ የማጣራት ስራዎችም ሲሰሩ በበይነ መረብ ካመለከቱ 13133 የትምህርት ማስረጃዎች መካከል 8160 የሚሆኑት ትክክለኝነታቸው መረጋገጡን ተናግረዋል። 2100 የሚሆኑት መስፈርቶች የሚጎላቸውም ሲሆን 215 የትምህርት ማስረጃዎች ደግሞ ሐሰተኛ ናቸው ተብሏል። ተቋ ተቋሙ ከሰኔ አጋማሽ ጀምሮ አገልግሎቱን ወደ መሶብ አንድ ማዕከል አገልግሎት እንደሚያዛውርም ተነግሯል። ክቡራን አድማጮች፣ ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች እነኚህ ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት ያለም ዳር ቸር ቆይ